የመንግስት ቃል አቀባይ ለገሰ ቱሉ የአማራ ክልልን 90 በመቶ በመንግስት ቁጥጥር ስር መሆኑን ከኤንቢሲ ቴሌቪዥን ጋር ባደረጉት ቆይታ ላይ ተናግረዋል። ለገሰ የክልሉ 90 በመቶ አካባቢዎች በአሁኑ ወቅት በራሳቸው ታጣቂና አስተዳደራዊ መዋቅር የሚተዳደሩበት ሁኔታ እንደተፈጠረ ገልጸዋል። በአንጻሩ የፋኖ ታጣቂዎች ከ80 በመቶ የክልሉ አካባቢ በቁጥጥራቸው ስር እንደሆነ ይናገራሉ። ለገሰ እገታ፣ ዝርፊያና የንብረት ውድመት የመሳሰሉ ችግሮች በየትኛውም ሀገር ይኖራሉ በማለት ስለ ሀገሪቱ አጠቃላይ ሰላምና ጸጥታ ሁኔታ በሰጡት ማብራሪያ ላይ ተናግረዋል። ቃል አቀባዩ አያይዘውም በተለያዩ የሀገሪቱ አካባቢዎች የሚፈጸሙት አብዛኞቹ እገታዎች ከኢኮኖሚ ጋር የተያያዙ ናቸው ብለዋል። የትግራይ ክልል አርባ በመቶ የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ የክልሉ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ገለጹ። የጊዜያዊ አስተዳደሩ ዋነኛው ተልእኮ የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ብለዋል። ፕሬዚዳንቱ ይህንን የገለጹት በኢትዮጵያ ጀርመን አምባሳደር የሆኑትን ሚያዝያ 28 በጽፈት ቤታቸው ተቀብሎ ባነጋገሩበት ወቅት ነው። ፕሬዚዳንት ታደሰ አርባ በመቶ የሚሆነው የትግራይ ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ከሁሉም ነገር በፊትና ከምንም ነገር በላይ የጊዜው አስተዳደሩ ተልእኮ በህገ መንግስቱ የተከለለውን የክልሉ የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ሲሉ ለአምባሳደሩ መናገራቸውን ከጽህፈት ቤታቸው የተገኘ መረጃ ያሳያል። በተጨማሪም ፕሬዝዳንቱ ከአምባሳደሩ ጋር በነበራቸው ውይይት የመጀመሪያው ዙር 75 ሺህ ታጣቂዎችን ወደ ማህበረሰቡ መቀላቀል ተግባር እስከ መስከረም ይጠናቀቃል። ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸውን ጽህፈት ቤታቸው አስታውቋል። ከፌዴራል መንግስቱ እውቅና ውጭ የሆኑ የክልል መንግስታት የሚያስተዳድሯቸው 297 ህገወጥ ኬላዎች በተለያዩ የአገሪቱ ክፍሎች እንደሚገኙ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚናገሩን ሸገር ዘግበዋል። ህገወጥ ኬላዎች እንዲነሱ ጠቅላይ ሚኒስትር አብይ ጭምር ከአሁን ቀደም ትእዛዝ ሰጥተው እንደነበር ይታወሳል። ሆኖም ህገወጥ ኬላዎች የንግድ ስርዓቱን እያወቁና በገቢና ውጭ ንግዶችና በሸቀጦች ነጻ ዝውውር ላይ አሉታዊ ጫና እየፈጠሩ መሆኑን ቋሚ ኮሚቴው ማስረዳቱን ዘገባው ጠቅሷል። ለአብነትም በኦሮሚያ ክልል ከጅማ በር ወደ ወሊሶ በሚወስደው መንገድ ላይ ሁለት ህገወጥ ኬላዎች መኖሯቸውን ቋሚ ኮሚቴው ተናግሯል ተብሏል። በሲዳማ ክልልም በርካታ ህገወጥ ኬላዎች እንዳሉ መረጋገጡን ቋሚ ኮሚቴው እንደገለጸ ዘገባው አመልክቷል። ኢቢኤስ ቴሌቪዥንና ቡርቱካን ተመዝገንን ጨምሮ 16 ግለሰቦች ላይ ሶስት ክሶች ተመሰረተ። በኢቢኤስ ቴሌቪዥንና እህት ኩባንያው ላይ የጥላቻ ንግግርና ሀሰተኛ መረጃን በማሰራጨት ወንጀል ክስ ሲመሰረት ማዛ መሐመድና ቡርቱካን ተመዝገንን ጨምሮ ስድስት ተጠርጣሪዎች ላይ የሽብር ወንጀል ክስ ተመስርተዋል። ጠቅላይ አቃቢ የህግ ትላንት መጋቢት 28 ክስ የመሰረተባቸው ግለሰቦች በአሜሪካ ና በሀገር ውስጥ የሚገኙ ሲሆን መዓዛ መሐመድ፣ ተስፋ ወልደ ስላሴ፣ ኢቢኤስ ቴሌቪዥን ኃላፊነት የተወሰነ የግል ማህበር ና እህት ኩባንያው ሲልቨር ስፕሪንግ ፕሮዳክሽንና ፕሮሞሽን ኃላፊነት የተወሰነ የግል ማህበር እንዲሁም በአዲስ አበባ ከተማ በተለያዩ ተቋማት የሚሰሩ አመራሮችና ብርቱካን ተመዝገንን ጨምሮ 16 ግለሰቦች ናቸው። ከአንደኛ እስከ ስድስተኛ ያሉ ተከሳሾች ለጊዜው በቁጥጥር ስር ካልዋሉ ሌሎች ግብረአበሮቻቸው ጋር በመሆን የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በሕገ መንግስት የተቋቋመውን የፌዴራልና የአማራ ብሔራዊ ክልላዊ መንግስትን በኃይል በማስወገድ ስልጣን ለመያዝ ይህ ካልተሳካ ደግሞ መንግስትን በኃይል በማስገደል ለድርድር እንዲቀመጥ ማድረግ የሚል ዓላማን በመያዝ መንቀሳቀሳቸው በክሱ ተመላክቷል። ሱዳን ከኢትዮጵያ የምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ ኤነርጂ ሚኒስተር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ኢትዮጵያ ሱዳን ጦርነት ላይ እያለች ኤሌክትሪክ ኃይል ስታቀርብ መቆየቷ ይታወቃል። ሆኖም ሱዳን ባለፉት ሁለት አመታት ከኢትዮጵያ ያለገዛችው ኤሌክትሪክ ኃይል ገንዘቡን እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይል መቀነሱን የኢትዮጵያ ባለስልጣናት ካሁን ቀደም ተናግረው ነበር። ይህ በእንዲህ እንዳለ ሱዳን ከግብጽ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችሏት ፕሮጀክት በመገንባት ላይ ይገኛሉ። ሌላው ግብጽ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲን በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ ትገኛለች። ሩዋንዳ አሜሪካ የምታባረራቸውን ጥገኝነት ጠያቂዎች ለመቀበል ከፕሬዚዳንት ትራምፕ አስተዳደር ጋር ንግግር መጀመሯን አረጋግጣለች። ሆኖም በሁለቱ ሀገራት መካከል የሚካሄደው ንግግር ገና በጅምር ደረጃ ላይ መሆኑን የሩዋንዳ ባለስልጣናት ተናግረዋል። የፕሬዚዳንት ትራምፕ አስተዳደር የተወሰኑ ጥገኝነት ጠያቂዎችን ወደ ሩዋንዳና ሊቢያ ለመላክ እያሰበ መሆኑን የአሜሪካ የዜና ምንጮች ባለፈው ሳምንት ዘግበው ነበር። ሩዋንዳ ከአሜሪካ ለመቀበል ያሰበችው ስማቸው በወንጀል መዝገብ ላይ የሰፈረባቸው ጥገኝነት ጠያቄዎችና ፍልሰተኞችን እንደሆነና በምላሹም ለጥገኝነት ጠያቄዎቹ ማቋቋሚያ ከአሜሪካ ገንዘብ እንደምትቀበል ዘገባዎቹ ያመልክተዋል። ሱዳን የተባበሩት አረብ ኤምሬቶችን ከዛሬ ጀምሮ በጠላትነት ፈርጃለች። ሱዳን ከኤምሬቶች ጋር የነበራትን ዲፕሎማሲያዊ ግንኙነት በማቋረጥም አቡደቢ የሚገኘውን ኤምባሲዋን ዘግታለች። ሱዳን ይህንን እርምጃ የወሰደችው ፈጥኖ ደራሹ ኃይል ዳርፉር ውስጥ ለፈጸመው የዘር ማጥፋት ወንጀል ኤምሬቶች ተባባሪ ሆናለች በማለት ሱዳን ለተባበሩት መንግስታት ድርጅት ፍርድ ቤት ያቀረበችውን ክስ ፍርድ ቤቱ ጉዳዩን የማየት ስልጣን የለኝም በማለት ውድቅ ባደረገ ማግስት ነው።